የተወሰኑ አካባቢዎች የተነሱ ሁከትና ግርግሮችን በአግባቡ ለመቆጣጠርና ለማስቆም መንግስት የአስቸኳይ ጊዜ አዋጅን ተግባራዊ አድርጓል። የህዝብ ተወካዮች ምክር ቤት አባላትም ባተገባበሩና በተገኙ ውጤቶች ዙሪያ አለን ያሉትን ጥያቄዎች አንስተው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ምላሽ ተሰጥቷቸዋል። የአስቸኳይ ጊዜ አዋጅ መታወጁ ይታወሳል። የአዋጁ አፈጻጸምና ውጤት ምን እንደሚመስል ቢያብራሩልን። አዋጁ ከታወጀ አሁን 22 23 ቀን ነው። በዚህ ጊዜ ውስጥ በመጀመሪያ ደረጃ የህዝቡን ሰላም ማረጋገጥ ተችሏል። የአስቸኳይ ጊዜ አዋጁ ያስፈለገበት ዋናው ምክንያት የህዝብ እና በተለይም የንግዱ ህብረተሰብ፣ የኢንቨስተሮች ሀብት እና የመንግስት መሰረታዊ ተቋማት፣ ህዝቡ የሚገለገልባቸው የህዝብ ተቋማት፣ እነዚህ ውድመት ሲያጋጥማቸው ነበር። አዋጁ ከታወጀበት ዕለት እስካሁን ድረስ በዚህ ዙሪያ የተከሰተ ነገር የለም። አሁን ላይ በተለያዩ የሀገሪቱ አካባቢዎች ቱሪስቶችና ዲፕሎማቶች በነጻነት መንቀሳቀስ የሚችሉበት ሁኔታ ተፈጥሯል ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቀጣይ መንግስት ይህን በተመለከተ ቀደም ሲል ጥሎት የነበረውን የእገዳ ዝውውር እንደሚያነሳም ተናግረዋል። ዲፕሎማቲክ ኮሚኒቲ አባላት አርባ ኪሎ ሜትር ከዛ ውጭ ሲወጡ ፈቃድ አስፈቅደው እንዲወጡ የሚደነግግ እገዳ አለ። አሁን በምናይበት ጊዜ ቱሪስቶችም ሆነ የውጭ ዜጎች በሀገራችን ያለአንዳች ችግር መንቀሳቀስ የሚችሉበት ደረጃ ላይ አድርሰናል የሚል እምነት አለን። ስለዚህ ይሄ እገዳ በቅርቡ መነሳት አለበት ብለን እናምናለን። በተመሳሳይ መንገድ እንደዚሁ እየተሻሻሉ የሚሄዱ መመሪያዎች ይኖራሉ ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የማንነት ጥያቄን መነሻ በማድረግ በተለያዩ አካባቢዎች በደረሱ ጉዳቶች ዙሪያ ከምክር ቤቱ አባላት ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። የማንነት ጥያቄ ጉዳይ ወሳኞቹ ህዝቦቹ ራሳቸው ናቸው። ስለዚህ በዚህ ጉዳይ ላይ ያለ የአመለካከት ስህተት መሰረታዊ ህገ መንግስታዊ ስህተት ነው የሚሆነው። ከዚህ ስህተት የተነሳ በጊዜ ሊፈቱ የሚገቡ የነበሩ የማንነት ጥያቄዎች ሳይፈቱ በመንከባላላቸው ምክንያት ግጭቶች ተከስተዋል፣ የሰው ህይወትም ጠፍቷል። ይሄ የማንነት ጥያቄ የሚቀርብባቸው ስርዓቶች አሉ። እነዚህ ስርዓቶች የተከበረው የፌዴሬሽን ምክር ቤት ባስቀመጠው መሰረት ማንኛውም አይነት ጥያቄ የማንሳት በአገራችን የተፈቀደ ነው። የሚገደብ የህዝብ ጥያቄ የለም። ነገር ግን ጥያቄው መቅረብ ያለበት ስርዓት ተከትሎ መሆን እንዳለበትና የፌዴሬሽን ምክር ቤት ባወጣው በዚህ ጥያቄ አሰራር እና አቀራረብ ስነ ስርዓት መሰረት መሆን ይገባዋል።